ፋና ሚዲያ ኮርፖሬሽን እየሰጠ ባለው የሚዲያ አገልግሎት ቆይታው በክልሎች ቀድሞ ከተከላቸው የኤፍኤም ሬዲዮ ጣቢያዎች ቀዳሚ የሆነው ጎንደር ፋና ኤፍኤም 98.1 ሬዲዮ ጣቢያ 16 ዓመታት ሞልቶታል። የሬዲዮ ጣቢያው ባለበት አካባቢ እየሰጠ ባለው አገልግሎት ደግሞ ውጤታማ ስለመሆኑ የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቃ አስፈሬና የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው እንዲህ ገልጸዋል። በመጀመሪያ እንኳን ለ16ኛ አመት ክብረ በዓል በሰላም አደረሳቸው አደረሰን ማለት ፈልጋለሁ። ጎንደር ፋና ኤፍኤም 98 ነጥብ አንድ ተደራሽነቱን ብንወስድ እንደ ማዕከላዊ ጎንደር ዞን እንኳ ብንወስድ በዙሪያው ያሉ ወረዳዎች ያሉ አርሶ አደሮች በአግባቡ የሚያዳምጡት ማዳመጥ ብቻ አይደለም፣ በአግባቡም የሚሳተፉበትና አስተያየታቸውንም የሚሰጡበት የሬዲዮ ጣቢያ ነው ብሎ መውሰድ ይቻላል። ለገጠሮቹ ብቻ አይደለም ጎንደር ከተማ እንደመሆኑ መጠን ለከተማው ኗሪም ቢሆን ጎንደር ፋና ኤፍ ኤም 98 ነጥብ አንድ እየሰጠ የነበረው ያለው አገልግሎት እጅግ በጣም ከፍተኛ ነው ብሎ መውሰድ ይቻላል። እንኳን ለ16ተኛ ውጤታማ አመታት በሰላም አደረሳችሁ ማለት እወዳለሁ። ፋና እንግዲህ ለእኛ ከተማ በራዲዮ ዘርፍ ቀዳሚ የሚባል ከህዝቡ ጋር ከወጣቱ ጋር በተለይ መረጃን በማቀበል የእውቀት ምንጭ በመሆን ሲያገለግል የቆየ ነው የህዝባችንም ጆሮና ድምፁ ነው ያገለገለ መንግስትና ህዝብን በማቀራረብ በኩል ከፍተኛ ሚና ድርሻውን የተጫወተ ህዝብ አሉኝ የሚላቸውን ቅሬታዎች አቅርቦ ለሱ ምላሽ እንዲሰጥባቸው ሲያደርግ ይቆየ። አንዳንድ ልምምዶች ባልነበሩባት የዲሞክራሲ ስርዓት ውስጥ እንኳን ዲሞክራሲን ያለማመደን ተቋማችን ነው። የሬዲዮ ጣቢያው በአጋርነት ከሚሰራባቸው ተቋማት አንዱ የሆነው የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደ ወይም የሬዲዮ አገልግሎቱ የጋራ ተጠቃሚነትን የፈጠረ እንደሆነ ጠቁመዋል። በመጀመሪያ ለፋና ሚዲያ ኮርፖሬሽን የጎንደር ፋና ኤፍ ኤም ሬዲዮ እንኳን ለ16ኛ ዓመት የምስረታ በዓል አደርሳችሁ ማለት እፈልጋለሁኝ። የጎንደር ፋና ኤፍ ኤም ሬዲዮ ከተመሰረተ ጀምሮ ከዩኒቨርሲቲያችን ጋር በቅርበት ሲሰራ የቆየና አሁንም ግንኙነቱን እያጠናከረ ያለ ተቋም ነው። በእኔ እይታ የጎንደር ፋና ኤፍ ኤም ሬዲዮ ከፍተኛ አድማጭ ያለውና ብዙ መርሃ ግብሮችን የያዘና አካታች የሆነ ፕሮግራሞች ቀርጾ እየሰራ ያለ በመሆኑ በእጅጉ ተወዳጅና ተደማጭ ሬዲዮ ፕሮግራም እንደሆነ አምናለሁኝ። በጎንደር ከተማና አካባቢው የሚገኙ የሬዲዮ አድማጮችም የተቋሙን ሁለገብ ተደራሽነት በመግለጽ ያለውን ተአማኒነትም በዚህ መልኩ ገልጸውታል። የመረጃ እጥረት ነበረብና ከዛ በፊት ስለዚህ፣ በአዲስ መልክ የዛሬ 16 ዓመት ጀምሮ ሲመጣ ጉጉት ነበረን። ሰው ሀሳቡን የሚገልጽበት የሚዝናናበት እዚህ ከተማው ላይ የለውም ነበረ። በርቀት የሚመጣ አዲስ አበባ ላይ ማዳመጥ ብቻ ነው የሚተላለፈውን፣ አዲስ አበባ በሬዲዮ የሚተላለፈውን ነገር ከማዳመጥ ውጭ ሀሳብን የምትገልጽበት በቅርብ የለም ነበር እና ይህ ፋና ከመጣ በኋላ ያወቁት ሰዎች በደንብ እየተጠቀሙበት ነው ያሉ ለህዝቡም ከፍተኛ ጠቀሜታ እየሰጠ ያለ ላለፉት 16 ዓመታት የሰጣቸውን አገልግሎቶች በመቃኘት ወደፊትም በተሻሻሉ ይዘቶች ወደ አድማጮች እየደረሰ ለመዝለቅ በትኩረት የሚሰራ መሆኑንም የጣቢያው ስራ አስኪያጅ አቶ ነቢዩ ዮሐንስ ተናግረዋል። ፋና ሚዲያ ኮርፖሬሽን የትናንቱ ፋና ብሮድካስቲንግ ኮርፖሬት ወይም ከዛ በፊት ፋና ሬዲዮ ጎንደር ላይ የሬዲዮ ስርጭት ከጀመረ 16 ዓመት ሆኖታል። ፋና ወደ ጎንደር የሬዲዮ ጣቢያ ይዞ ሲመጣ በርካታ እድሎችን ፈጥሯል። የጎንደርና አካባቢውም ብሎም የምዕራብ አማራን አካባቢ ያለውን ሃብት ለማስተዋወቅ ፋና ከፍተኛ ሚና እንዲጫወት ይህ ያለንበት የጎንደር ፋና ኤፍ ኤም ሬዲዮ ጣቢያ ከፍተኛ አስተዋጽኦ ማበርከቱን መግለጽ እንችላለን። ለወደፊት ፋና ሚዲያ ኮርፖሬሽን በሚታወቅባቸው የህዝብ አንደበትነት ስራዎች የተለያዩ ፎርማቶችን በየጊዜው እየቀረጸ እያስተካከለ ህዝብ የሚናገርበት ሚዲያ ሆኖ ለመቀጠል እየሰራ ነው የሚገኘው። አሁንም በጣቢያችን በምንደመጥበት ሁሉ ህዝቡ ሀሳቡን፣ ጥያቄውን፣ አስተያየቱን በነፃነት እንዲያቀርብ ጥረታችንን አጠናክረን እንቀጥላለን።